ኢየሱስ ክርስቶስ ወደ ክፍሌ ሲገባ አየሁት። እያለቀስኩም ከነበርኩበት አነሳኝ። ለብዙ ዓመታት ይዤው የነበረውን ጥያቄ በአንድ ጊዜ መለሰልኝ። ገና በአምስት ዓመቴ የጾታዊ ጥቃት ደርሶብኝ ነበር። የዚህ ክስተት ጠባሳም እስከ ትዳሬ ድረስ አብሮን ይሄደዋል። ይህ ብቻ አይደለም፣ በ18 ዓመቴ ተደፈርኩኝ። ከዚህ በኋላ ነገሮች በሙሉ እየጨላለሙብኝ መ ይህንን ክስተት በመጠቀም ዲያብሎስ በጭንቅላቴ ውስጥ ራሴን እንዳጠፋ ይነገ ይነግረኝ ነበር። ይህ የዲቦራ ምስክርነት ነው። ብዙ ጠባሳዎችና የፍርሃት ህይወትን ኖራ አልፋለች። ከእሷም ህይወት ጋር ብዙ የሚመሳሰሉ ህይወቶች እንዳሉ እርግጠኛ ነን። ከዲቦራ ህይወት ብዙ እንደምትማሩና ትምህርት እንደምትወስዱ እናምናለን። ቀጥታ ወደ ዲቦራ ምስክርነት

ለመንፈሳዊ ነገር ካለኝ ጥልቅ ፍላጎት አንጻር እንጂ ምንም አይነት ምላሽ ወይም ደግሞ ልዩ ነገር ኖሮ አይደል። እያደግኩ ስመጣ ግን ልጅነቴ እንደ ሌሎች ልጆች አልነበረም፣ በጭቆና የተሞላ ነበር። ገና የአምስትና የስድስት ዓመት ልጅ እያለው ነው ጾታዊ ጥቃት የደረሰብን። ከዛ ጊዜ ጀምሮ ውስጤ ልገልጽላችሁ የማልችለው ፍርሃት ገባ። ከዛ ጊዜ ጀምሮ ፍርሃትን ተዋወኩ። እናትና አባቴ ስደተኞች ስለነበሩ የእኛንና የራሳቸውን ህይወት ለመቀየር በመጡበት አገር ሲሯሯጡ ነበር። በዚህም ምክንያት ለእኔ ለወንድሜና ለእህቴ ምንም አይነት ጊዜ አልነበራቸውም። በዚህ ምክንያት የገለልተኝነት ስሜት ይሰማን ነበር። ይህ በአብዛኛው የስደተኛ ቤተሰቦች ላይ የተለመደ ነገር ነው። በዚህ ምክንያት ይበልጡኑ ውስጤ የነበረው ፍርሃት እያደገ መጣ። በ16 ዓመቴም እጅግ በጣም አደገኛ የሆነ የአልኮል መጠጥ ሱሰኛ ሆንኩ። በዚህ ሁሉ መንገድ ውስጥ ግን ለማንም ሰው የሆንኩትና የደረሰብኝን ነገር ትንፍሽ ብዬ ተናግሬ ያለው ምናልባትም ቤተሰቦቼ ይህንን ታሪክ ከሰሙ እጅግ በጣም ያፍሩብኛል ብዬ አስብ ነበር። ምናልባትም ለቤተሰቦቼ ብቻ እንኳን ባይሆን ለመጣውባት ሀገር ማሰደግ ነው ብዬ አስባለሁ። በቤተሰብ ውስጥ አብዛኛውን ጊዜ ስለነበረን ስሜት አንገላለጽም ነበር። ምናልባት ከተገላለጽን እንኳን ሩ ጥሩ የሆኑ ስሜቶችና ሩ ያጋጠሙንን ነገሮች ብቻ ነበር። በቤተሰባችን ውስጥ ስለ መጥፎ ስሜት ወይም ደግሞ ስለ ድብርትና የመሳሰለው ነገር ማውራት ያሳፈር ነበር፣ ምክንያቱም ደግሞ ፍጹም ያልተለመደ ነገር ነው። ከዚህ በኋላ 16 ዓመቴ ላይ እንደነገርኳችሁ እጅግ በጣም ኃይለኛ ጠጪ የሆንኩኝ ወደ ትምህርት ቤት እንኳን ሲሄድ ሳይቀር መጠጥ ጠጥቼ ነበር የምገባው። ይህንን አድርግ የነበረው ለመዝናናት አልነበርም። ይልቁንስ ከትክክለኛው ዓለም ርቆ እራሴን ለማደንዘዝ ነበር። 18 ዓመቴ ላይ ከሀይ ስኩል ተመርቄ ወጣው። ይህ የሆነው በእግዚአብሔር ቸርነት እንጂ እኔ ተገብቶኛ አደለም። ከዚህም በኋላ ወላጅናቴ ለእኔና ለእህቴ እንደ ማበረታቻ በማለት ወደ ኮሪያ ጉዞ አዘጋጀችልን። እኔና እህቴም በኮሪያ ውስጥ ሆነን በየድግሶቹ እንዞር ነበር። በዛ ስፍራ በየምሽቱ መዝናናት መጨፈር እና መጠጣት ነበር። በዚህም መሃል የህይወቴን ታሪክ የሚቀይር አንድ ክስተት ተፈጠረ። በኮሪያ ውስጥ ሆኜ በማላውቀው አገር ውስጥ በሰው ተደፈርኩ። ያቺን ምሽት ፈጽሞ አልረሳትም። ልነግራችሁ አልችልም። ውስጤ ተላወሰ። እጅግ በጣም ተረበሽኩ። ራሴን መውቀስ ጀመርኩ! ይህ ሁሉ የሆነው በእኔ ምክንያት ነው። እልጀመር የምገባበት ጠፋኝ። ውስጤ በሀፍረት ተሞላ በቦታው ላይ ሆኜ መጸለይ ይፈልግ ነበር ነገር ግን እንዴት እንኳን መጸለይ እንዳለብኝ አላውቅም ነበር እያለቀስኩም እንዲህ እል ጀመር እግዚአብሔር ሆይ አንተ የእውነት ካለህ እባክህ ምልክት አሳየኝ እያልኩኝ እሪ እያለቀስ ነበር ለምልክቱ ጠበኩ የእውነት ከልቤ እጠባበቅ ጀመር ነገር ግን አንዳች ምላሽ አልነበረም ወዲያውኑ ከውስጤ ንዴት ፈነጠቀ መሪር ሐዘንና ንዴት የተቀላቀለበት ስሜት ውስጥ ገባው። በሰዓቱም እስከ ዛሬ ድረስ እግዚአብሔር አለ ብዬ በማመኔ ተናደዱ። ይ ይችቀን እንደዚህ ያለፈና የሚቀጥሉትን አመታት ይባሱ ከቀድሞ የበለጠ በኃጢአት ውስጥ ተዘፍቄ መኖር ጀምሩ። ወደ አሜሪካም ተመለስንና ለቤተሰቦቼ ትምህርት ከመጀመሩ ከአንድ ወር በፊት በውሸት ትምህርት ጀምሯል በማለት ከቤት ወጣውና ለብቻዬ መኖር ጀምሩ። በነዛ ሰዓታት ውስጥ ወደ ተለያዩ ድግሶች በመሄድ በመጠጣት፣ በማጨስና በመጨፈር ሌሊቶችን አሳልፍ ነበር። በጊዜው አብሬያቸው የነበርኩት ጓደኞቼ በሙሉ ይወዱ ነበር። ነገር ግን እንደዛም ሆኖ ውስጤ ባዶነት ይሰማዋል። ከቤተሰቦቼ ገንዘብ ቢላክልኝም ገንዘቡን ማብቃቃት አልችልም ነበር። ምክንያቱም ደግሞ ብዙ ጓደኞች ነበሩ፣ ብዙ የምጋብዛቸው ሰዎች ነበሩ። ገንዘቤንም እንዲሁ አባክነው ነበር። ብዙውን ጊዜ ከጓደኞች ጋር አብረን ጨፍረንና ጠጥተን ከጨረስን በኋላና ወደ ቤት ስመለስ ብቸኝነትና ባዶነት ይሰማኝ ነበር። ይህም በኋላ በኮሪያ እያለው ስለደረሰብኝ ወንጀልና ስለተደበርኩት ጊዜ ደጋግሜ አስባለሁ። በዚህ ሰዓት ነበር ጠላት በቀጥታ ሊያወራኝ የመጣው። ዲያብሎስ ቃል በቃል እንደዚህ ብሎ በጭንቅላቴ ውስጥ ነገረኝ። አሁኑኑ ራስሽን ማጥፋት አለብሽ የሚል ሐሳብ በውስጤ የመመላለስ ጀመረ። ወዲያውኑ በሰዓቱ ውስጤ ከዚህ ድምፅ ጋር ተስማማ። እውነት ነው፣ እኔ ለማንም አልጠቅምም። ራሴን ማጥፋት አለብኝ የሚል ሐሳብ በውስጤ ገባ። ወዲያውኑ በውስጤ የተለያዩ መንገዶችን አስብ ጀመር። ምናልባት ኪኒኖች ልዋጥ፣ አይደለም ምናልባት ደምሰሬን ብቆርጠው ይሻላል። እንደዚህም እያልኩ ይበልጡን ከባድ የሆነ ጭንቀት ውስጥ ገባው። በነበርኩበትም ስፍራ ቁጭ እያልኩ ነበር የማስበው። እግሮቼንም አከፌ፣ እሪ ብዬ ማልቀስ ጀመርኩ። ይህ የማለቅሰው መሪርና እጅግ በጣም ኃያል የሆነ ለቅሶ ነበር።

ነገር ግን መጸለይ እንዳለብኝ ይሰማኝ ነበር በውስጤም ከብዙ ዓመታት በኋላ እግዚአብሔር እንዳለ ማመን ፈልጌ ነበር። ከዚህ በኋላ ጮክ ብዬ በተሳቀቀና በሰለለ ድምፅ ኢየሱስ ብዬ ይጠራለሁ። ልክ በዚች ቅጽበት ውስጥ የኢየሱስን ድምፅ ሰማሁ ሦስት ጊዜ በተከታታይ ጮክ ባለ ድምፅ ተነሽ ተነሽ ተነሽ የሚል ድምፅ ሰማሁ። ድምፁ ግልጽና ጮክ ያለ ነበር። በሶስተኛውም ጊዜ ሲጠራኝ ሁለት እጆች ትከሻዬ ላይ ሲያርፉ ተሰምቶኛል ም እንድነሳ ከታች ወደ ላይ ቀና እያደረገኝ ነበር። ከዚህ በኋላ ከፊት ለፊቴ ኢየሱስ ክርስቶስ ተገለጠ። ልክ በዙፋኑ ላይ እንዳለ ያክል ይታያል። የኔን መጣራት እየተጠባበቀ እንደነበረ ያስታውቃል። ልክ አንድ አባት ልጁ ለእርዳታ ስትጠራው ተቻኩሎ እንደሚመጣው አይነት ስሜት ይሰማኛል። መጣና ይዞ አቀፈኝ። ከዚህ በኋላ ደጋግሞ አንድ ቃልን ይለኝ ጀመር። ዲቦራ እወድሻለሁ፣ ዲቦራ እወድሻለሁ እያለ ደጋግሞ ይነግረኛል። አስታውሰዋለሁ መቼም የምረሰው ጊዜ አይደለም። እጆቹ ሲያቅፈኝ እና እነዛን ቃላቶች ሲነግረኝ አስታውሳለሁ። ፍቅሩ ይማርካል። እውነተኛ ፍቅር ስሜት ተሰማኝ። ኦ እውነተኛ ፍቅር አለው። መላው ሰውነቴ ፈጣሪዋ እንደመጣ አወቀች። ያ የኔ አባትና ረዳት እንደሆነ ተገነዘብኩኝ። ያ እግዚአብሔር ነበር። አዎ አሁንም ይህን ምስክርነት ስነግራችሁ ስሜቱ ይወረኛል። ካቀፈኝ በኋላ እስ ብሎ በተረጋጋ መንገድ ከፊት ለፊቱ እንድቀመጥ አደረገኝ። እጅግ በጣም ፈርቼ ነበር። ነገር ግን የፈራውት እሱን አልነበረም። ይልቁንስ ምን እየተካሄደ እንደሆነ ግራ ስለገባኝ እጅግ በጣም ፈርቼ ነበር። እያበድኩም ያክል ያለ ስሜት ተሰማኝ። እንዲህ ብዬም ተናገርኩ፣ ኢየሱስ ሆይ በእውነት አንተ ከሆንክ አንድ ነገር ልነግርህ እወዳለሁ። እኔ ምንም አይነት እምነት የሌላት ሴት ነኝ አልኩ። እባክህ ጥቂትም ቢሆን አንድን ምልክት አሳየኝ አሉ። ገና ከልጅነቴ ጀምሮ ስማረው የነበረና በብዙዎች ዘንድ ሲባል የነበረ አንድ የመጽሐፍ ቅዱስ ጥቅስ ነበር። እርሱንም እያሰብኩኝ እፈራ ነበር። ጥቅሱ ሚል የነበረው አምላካችሁ እግዚአብሔርን አትፈታተኑት ነው። በሰዓቱ ኢየሱስ ክርስቶስን እየተፈታተንኩት ያክል ያለ ስሜት ተሰማኝ። ይህን ሁሉ የማየው የነበረው በራእይ አልነበረም። ምክንያቱም ደግሞ ኢየሱስ ሲነካኝ እንኳን ይሰማኝ ነበር። የእውነት ነገሩ የሆነ ያክል ይሰማኛል። መሬት ላይ ሆኜ ትከሻይን ይዞ ሲያስነሳኝ ይሰማኝ ነበር ልክ እናት ልጇን ስታነሳ ያለ አይነት ስሜት ተሰምቶኛል። እጆቹ በሰውነቴ ላይ ይሰማኛል። ምንም የተደበቀ ነገር አልነበረው። እኔም ደጋግሜ እግዚአብሔር ሆይ አንተ እንደሆንክ እባክህ አሳየኝ ማለትን ቀጠሉ። ከዚህም በኋላ እጆቹን ዘረጋልኝና እጆቹ ላይ የነበረውን ጠባሳ አየሁት። ያንን ካየሁ በኋላ ወዲያውኑ እያለቀስኩኝ እባክህ ይቅር በለኝ ስለተጠራጠርኩ ይቅርታ አርግልኝ ማለት ጀምሩ። ህይወቴን የምናዘዝ ነበር። እግዚአብሔር ሆይ ስለ ገፋሁ ይቅር በለኝ እለዋለሁ። ወዲያውኑ እስከ ዛሬ ድረስ በህይወቴ ለበደልኩትና እግዚአብሔርን ለተጠራጠርኩበት፣ ላላመንኩበት ጊዜያት ንስሐን መግባት ጀምሩ ህይወቴ ላይ ከትንሹ ከረሜላ እስከ መስረቅ እስከ ትልቁ ኃጢአት ድረስ በማቀው ልክና በማስታውስበት ልክ መናዘዝ ጀመርኩኝ። በዛም ንስሐ ገባ ነበር። ልክ እንደ ሕፃን ልጅ እየለፈለፍኩ ነበር። ነገር ግን እሱ ቁጭ ብሎ በእርጋታና በዝምታ ያዳምጠኝ ነበር። ፊቱ ያወራ ነበር። ምንም ችግር የለው አሁን እኔ አለሁ ይለኛል። እየደጋገመም እንዳትረሽ እኔ እወድሻለሁ ይለኛል። ነገር ግን እንደዛ ባለ ቁጥር በውስጥ ሰውነቴ ውስጥ የእሱ ፍቅር ልክ እንደ ዘይት እየፈሰሰ ይሰማኝ ነበር። እያንዳንዱ የስሜት ህዋሳቶቼ የኢየሱስን ፍቅር እያጣጣሙ ነበር። እውነተኛና ጠንካራ የሆነ ፍቅር ነበር።

በሙሉ መላእክቶች እሰማቸውም አያቸውም ነበር። ምንም አይነት የተገደብኩኝ አልነበርኩኝም። አንዳንዶቹ ቆመው ቀጥታ እኔን ይመለከቱኛል፣ ሌሎቹ ደግሞ እያወሩ ቋይ ያቺ ዲቦራ ነች ይባባሉ ነበር። የሚገርመው የነዛን ሁሉ መላእክት ድምፅ በአንድ ጊዜ እሰማ ነበር። አንዳንዶቹ እንዲ ሲሉ እሰማ ነበር ቋይ እሷ እኮ ማለት የእሱ ልጅ ነች ይላሉ ልጁ ዲቦራ ነች እኮ። እንዲህ ብዬም አሰብ ነበር እኔ ምን የተለየ ነገር ስላለኝ ነው እንደዚህ የሚሉኝ እላለሁ። ለምንድን ነው ታዋቂ ሰው እንደሆንኩኝ ያክል አድርገው የሚስሉኝ እላለሁ። ከኢየሱስ ጎንም ተቀምጬ እጄን በይ እጆቹ ጥብቅ አድርጎ ያዘኝ። ስሜቱ ልክ አንድ ሴት ልጅና አባት በሴት ልጁ ሰርግ ላይ እጇን ጥብቅ አድርጎ ይዟት ወደ አንድ ስፍራ እየሄደ ያክል አይነት ስሜት ነበረው። እጆቹንም ይዤ አይኖቹ እኔን እየተመለከተኝ እንደነበረ አውቃለሁ። ከአይኖቹ ቀጥተኛ የሆነ የፍቅር ስሜት ይወጣ ነበር። እኛ በምናልፍበት ጊዜ ከፊት ለፊታችን የነበሩት መላእክቶች መንገዱን ይከፍቱት ነበር። በስፍራው ላይ ጸጥታ ነግሶ ነበር። አባቴና እኔ በምንሄድበት ወቅት የመላእክቶቹ አይኖች በእኛ ላይ ነበሩ። ኢየሱስም እጆቼን ይዞ እየመራኝ ነበር። መዳረሻችንም ጋር ስንደርስ አንድ ነገር ነገረኝ። ቀስ ባለና በሚያምሩ ድምፆቹ፣ ቀስ ብሎ ጮክ ባለው ድምፁ፣ በፍቅር ድምፅ እንደዚ ያለኝ ዲቦራ የኔ ውድ ልጅ እወድሻለሁ። እንደዚህ ብሎ ተናገር። እስከ ዛሬ ድረስ በምጸልይበት ወቅት ይህ ድምፅ ይሰማኛል። እጅግ በጣም ጠንካራና ኃያል የፍቅር ድምፅ ነው። የእኔ ውድ ልጅ የሚለው ድምፁ እስከ ዛሬ ድረስ በጆሮዬ ያቃጭላል። After that day, I tried to plug into a church. ዛ ጊዜ ጀምሮ different from me. I just could not relate with them. All the girls, they seemed so ወደ ቤተ ክርስቲያን እየሄድኩኝ ህይወቴን ለማስተካከል ሞከርኩ። ነገር ግን በቤተ ክርስቲያን ውስጥ የነበሩት ሰዎች ከኔ እጅግ በጣም የተለዩ ነበሩ። ምንም የሚያመሳስለን ነገር አልነበረም። በዛ የነበሩ ሰዎች ጻድቅና ንጹህ ሰዎች ይመስሉ ነበር። በዚህም ምክንያት በጣም እኮነን ነበር። በቤተ ክርስቲያን ውስጥ መሆን እስኪከብደኝ ድረስና ስፍራውን ያረከስኩኝ እስኪመስለኝ ድረስ እኮነናለሁ፣ አፍረትም ይሰማኛል። በየቀኑ ቤተ ክርስቲያን ለመመላለስ እሞክር ነበር ነገር ግን ከባድ ሆነብኝ። በዚህም ምክንያት አንድ እግሬ በቤተ ክርስቲያን ውስጥ ከእግዚአብሔር ጋር፣ አንድ እግሬ ደግሞ በዓለም ውስጥ ሆነብኝ። ያ ደግሞ በፍጹም መፍትሄ ሊሆን አይችልምም አይሰራምም ነበር። አንዱን መምረጥ ግዴታ ነው። ቀስ በቀስ ድጋሚ በኃጢአት ህይወት ውስጥ ተገኘው። ነገር ግን ከድሮ ለየት የሚያደርገው አሁን ላይ በጥልቅ በኃጢአት ውስጥ ተዘፍቄ ገባው። እግዚአብሔር ግን በእኔ ተስፋ አልቆረጠብኝም ነበር። ብዙ ጊዜ ሊያዋራኝ ሞከረ። እኔ ግን እገፋው ነበር። በዛ ሁሉ ውስጥ ግን አልተወኝም። አትፈልገኝም ብሎ አራቀኝም ነበር ከድሮ ይበልጥም መጠጥ አብዝቼ መጠጣት ጀመርኩ። በዚህም ምክንያት ኪሎዬ በጣም ቀንሶና እጅግ በጣም ከስ ይታሆኝ ነበር። ለራሴም ግድ አይሰጠኝም ነበር። ከሞት አፋፍ ላይ ነበር። አንድ ቀን ከጦኜ ቤት ወጥቼ ወደ ራሴ ቤት፣ ከአንድ ከተማ ወደ ሌላ ከተማ እየተጓዝኩኝ ባለሁበት ሰዓት የእግዚአብሔር ድምፅ ወደ እኔ መጣ። እንዲህም ብሎ ተናገረኝ፣ ወንድ ልጅ ወንድ ልጅ እሰጥሻለሁ። በዛ ሰዓት ላይ የእግዚአብሔር ድምፅ እንደነበርና የእሱ ጸጋ ቸርነት ማሳያ እንደሆነ ተረዳሁኝ። ብዙ ጊዜ ብዝገፋውም እንኳን ቸርነቱና ምሕረቱ አልተለየኝም ነበር። ይህ የእግዚአብሔር ማንነት ነው። አንድ ነገርም አስታወሰኝ፣ ከዚህ በፊት አብሬሽ ነበርኩ፣ አሁንም አብሬሽ እሆናለሁ፣ ወደፊትም ከአንቺ ጋር ነኝ የሚለውን ነገር። ይህ አባት ፈጽሞ ልጁን አይተውም አይጥልም። ምንም እንኳን እየገፋሁትም ቢሆን ይፈልገኛል። ከዚህ በኋላ እንዳረገስኩኝ አወኩ። እግዚአብሔርም እንዳለው እንደ ቃሉ ወንድ ልጅ ሰጠኝ። እግዚአብሔር ሕይወቴን እያደሰና አዲስ እያደረገው መጣ። ሕይወቴን ልቤን አደሰው። ሙሉ በሙሉ እግዚአብሔር ላይ መደገፍ እንዳለብኝ አስተማረኝ። እግዚአብሔር ሕይወቴን ከታች ወደ ላይ ገለባብጦ ቀየረው። ዛሬ ላይ የሶስት የሚያማምሩ ልጆች እናት ሆኛለሁ። የምወደውንም ባለቤት እግዚአብሔር ሰጥቶኛል። ሕይወቴም በድንቅና ተአምራት በደስታ ተሞልቷል። ከእግዚአብሔርም ጋር የሚያስቀናና የተዋበ ኅብረት አለኝ። ለቀሪው ዘመኔም እግዚአብሔርን ለመከተል ወስኛለሁ። ለእኔ ብቻ ሳይሆን በእኔና በቤቴ እግዚአብሔር ይመለካል። አራት ዓመት በፊት ሕይወታችንን የሚቀይር አንድ ውሳኔ ከቤተሰብ ጋር ወስኜ ነበር እርሱም በየአገሩ እየዞሩ የምስራቹን ወንጌል መናገር። ይህ እግዚአብሔር በውስጤ ያስቀመጠው ራእይ ነው። እግዚአብሔር በዚህ ራእይም አላሳፈረኝም፣ በመንገዴ ሁሉ አብሮኝ ነበር። በየአገሩ የተለያዩ ተአምራትና የተለያዩ ምስክርነቶችን እንሰማለን። ብዙ ሰዎችም ወደ እግዚአብሔር መንግሥት ሲመጡ አይተናል። አንድ ነገር አስታውሳለሁ። መንገዴን በሙሉ የእግዚአብሔር ቃል እያገዘኝ ነው አሁን ላለሁበት ደረጃ የደረስኩት።

ከዚህም በኋላ በነበርኩበት አልጋ ላይ ሆኜ መዝሙረ ዳዊት ምዕራፍ አንድ ብዬ ጻፍኩ ያንን ወረቀት አዲስ የተወለደው ልጄ የሚተኛበት አልጋ ላይ አጣብቄ ለጠፍኩት ሁል ጊዜም ልጄን ሳስተኛው ሳስነሳውና ልብስ ስቀያየርለት ያንን ጥቅስ አነበው ነበር ምዕራፍ አንድ ቁጥር ሁለት ላይ ያለው ቃል ልቤን ይነካኝ ነበር እንዲህም ይላል ነገር ግን በእግዚአብሔር ህግ ደስ ይለዋል ህጉንም በቀንና በሌሊት ያስባል ይላል። ድሮ ድሮ ልጅ እያለው የሚያስተምረኝ መጋቢ እንዲህ ሲለኝ ተዚለኛል ትዝ ይለኛል፣ ዲቦራ መጽሐፍ ቅዱስ ላይ ከየት ማንበብ መጀመር እንዳለብሽ ግራ ከገባሽ መዝሙር መጽሐፍን ከፍተሽ አንብብ ምክንያቱም የእግዚአብሔር ልብ በመዝሙር መጽሐፍ ላይ ይገኛል ይለኝ ነበር። ለዛም ነው መዝሙር መጽሐፍን የመረጥኩት የመረጥኩት። ሌላ ያላጫወትኳችሁ ታሪክ እንዴት እንዳገባው ነው። ባለቤቴን ያገባሁት የአምስት ወር እርጉዝ ሆኜ ነው። እንደመጣውበት ባህልና አኗኗር አንድ ሴት ልጅ አርግዛ ካገባች ልክ እንደ ነውር ነው የሚቆጠረው። ያቺ ሴት ለቤተሰቦቿ ውርደትን አመጣች ይባላል። በዚህ ነገር እጅግ በጣም አፈርና እደናገጥ ነበር። መጀመሪያም ከባለቤቴ ጋር ስንጋባ እጅግ በጣም ከባድ ጊዜን አሳለፍን። ነገር ግን እግዚአብሔር መካሪያችሁ ከሆነና ካጠገባችሁ ካልተለየ ሌላ ምንም የሚያስፈልግ ነገር የለም። እግዚአብሔር ብቻውን የማያልፍ የሚመስለውን ቀን ያሳልፋችኋል። ከባለቤቴ ጋር በትዳራችን ውስጥ አንድ ትልቅ መሰናክል ነበር፤ እርሱም ልክ ይህን ምስክርነት ስጀምርላችሁ የነገርኳችሁ ያ ሀፍረትና እጅግ በጣም ሰውን የመፍራት ነገር ነው። በልጅነቴ ከደረሰብኝ ወንጀል በኋላ ሰውን እፈራለሁ። በትዳር ቆይታችንም ከአምስት ዓመት በኋላ ነው ይህን ነገር መፍታት የቻልኩት። ባለቤቴ ብዙ ታግሶኛል። ገና በልጅነቴ የደረሰብኝ ጠባሳ አግብቼም አልተወኝም ነበር። ነገር ግን እግዚአብሔር በጸጋ ተውሶኛል። ያ የጥፋተኝነት ስሜት ተደራርቦ እጅግ በጣም በከባዱ ሸክም ሆኖ ይሰማኝ ነበር። አሁን ግን እግዚአብሔር ይመስገን ያ ሸክም ከላይ ላይ ተራክፏል። በእርግጠኝነት ብዙ ሰዎች በዚህ ሰዓት ይህን ምስክርነት ከሚሰሙትም ውስጥ የብዙ ሸክምና የብዙ ጠባሳ ተሸካሚዎች ናቸው። አንድ ነገር እላችኋለሁ፣ በፍጹም ተስፋ ትቁረጡ። እግዚአብሔር ነፃ ያወጣል። በእኔ ሕይወት ይህ ሁሉ ነገር እንዲሳካና እንዲሆን ያደረገው እግዚአብሔር ይመስገን። ዲቦራ፣ ኢየሱስ ለአንቺ ምንሽ ነው ካላችሁ፣ ኢየሱስ ለእኔ ዋናዬ ነው፣ ደስታዬ ነው፣ አዳኜና ኃያሉ አባቴ ነው። አምላኬ ለእኔ የማምነው ጓደኛዬ ነው። በእውነት ኢየሱስ የማወደው ጓደኛዬ ነው። አንድ ነገር እወቁ። ኢየሱስ ክርስቶስ ለኔና ለእናንተ ኃጢአት ሞቷል። ሞቶ ብቻ አልቀረም ከሞትም ድል አድርጎ ተነስቷል። ለእኛም ሲል ተመቷል፣ ቆስሏል፣ ህመማችንን ወስዷል። ይህን ሁሉ ህመም የወሰደው እኛ እንዳናልፍበት ነው። እወቁ። ወንጌል ኢየሱስ ክርስቶስ ነው። እውነት ህይወትና መንገድ ራሱ ኢየሱስ ክርስቶስ ነው። Lord, you love, you love my

አመሰግንሃለሁ። ዛሬ እጸልያለሁ በኢየሱስ ክርስቶስ ስም እነዚህ ሰዎች መገኘትህን ይዩ። እኔን ባገኘህኝ መንገድ እነዚህን ሰዎች አግኛቸው። የእውነት አንተ እውነት እንደሆንክና እንዳለ አሳያቸው። የማይታለፍ በሚመስላቸው ጊዜና ተስፋ በቆረጡበት ወቅት አንተ ደረስላቸው። ከደረሰባቸው ጠባሳ በሙሉ እንዲጽናኑ እኔ ጸልያለሁ። ወደ ልባቸውም ገብተህ አዲስን ልብ ሰጣቸው። የደነደነውንና ሊሞት የደረሰውንም ልብ አንተ ገብተህ ሕይወትን ዝራበት። ላደረክላቸው ነገር በሙሉ እናመሰግንሃለን። በጌታ በኢየሱስ ስም አሜን። ኢየሱስ ክርስቶስ ይወዳችኋል። በእርግጥ ማንም ሰው በምድር ላይ ከሚወዳችሁ በላይ እሱ አባታችሁ ይወዳችኋል። አሁን ላታምኑት ትችላላችሁ። ነገር ግን ወደዳችሁም ጠላችሁም ኢየሱስ ክርስቶስ ይወዳችኋል። የምትጸልዩትን ጸሎት መስማት ይፈልጋል። ስትጸልዩም ይሰማችኋል፣ ይመልስላችኋል። እግዚአብሔር አምላክ ወደ እሱ እንድትቀርቡ ይፈልጋል። ምናልባት እንዴት መቅረብ አለብኝ የሚል ጥያቄ በጭንቅላታችሁ ውስጥ ከተነሳ እሱንም ቢሆን ንገሩት። እንዴት መቅረብ እንዳለባችሁ መንገድን ያሳያችኋል። እንዴት መጸለይ እንዳለባችሁ ይነግራችኋል። በእግዚአብሔር እመኑ፣ በልጁ በኢየሱስ ክርስቶስም እመኑ። ይህንን ካደረጋችሁ በእርግጠኝነት መንግሥተ ሰማይ እንገናኛለን። እስከዛው ግን በእምነታችሁ ጸንታችሁና ተክታችሁ ሩጫችሁን ፈጽሙ። ይህን ምስክርነት ያጋራችን ዲቦራ ነች። በዚህ ምስክርነት ብዙ እንደተማራችሁ አንጠራጠር። ከታች ባለው የኮሜንት ሴክሽን ላይ የጸሎት ርዕስና ሸክም ካላችሁ አጋሩ፣ አብረን እንጸልያለን። ለእያንዳንዱ ጥያቄዎች እግዚአብሔር መልስ አለው። ይህን ምስክርነት ከእንግሊዝኛ ወደ አማርኛ የተረጉምንላችሁ አማርኛ ትዩቦች ነን። እናመሰግናለን።